ፈልጌ ነው። በጠቅላላ ኢየሱስ የመርሳ ችግር አለበት ስላችሁ በጣም ብዙዎቻችሁ አላችሁ። ኢየሱስ ብቻ አለም የመርሳ ችግር ያለበት ደቀ መዛሙርቶችም ጭምር ናቸው። መጽሐፍ ቅዱስ ጥቅሶችን ስናነብ እናነኝ ነገሮች ይገጫጫሉ ስንል በመንፈስ ቅዱስ አማካኝነት ካልሆነ በስተቀር እንዲሁ ሊገባችሁ አይችልም። ሰላም አለይኩም እንደምን አመሻችሁ። የዝችን የልጅ ቪዲዮ ብዙ ሰው ሼር ሲያደርጋ ያለው ቲክቶክ ላይ እና ፌስቡክ ላይ ማለት ነው። በጣም ያሳቀኝና ግራ የገባኝ የምትሰራቸው ቪዲዮዎች ጴንጤቆስጣንን ለመተቸት ነው ፎከስ አድርጋ የምትሰራው ማለት ነው። እኔን የገረመኝ ጴንጤቆስጣልም ሆነ ኦርቶዶክሱ የሚጠቀሙት አንድ መጽሐፍ ቅዱስ አይደለም እንዴ? ልጅቱ ኦርቶዶክስ ናት። ኦርቶዶክስ የምትጠቀመው ነው እንግዲህ ጴንጤቆስጣሎችም የሚጠቀሙት መጽሐፍ ቅዱስም ማለት ነው። እና ኢየሱስ ይረሳል እያለች እየሳቀች ምናምን ቪዲዮ የምትሰራው መጽሐፍ ቅዱስ ይጋጫል ምናምን ሌላች ቪዲዮ የምትሰራው ኦርቶዶክስ ከጴንጤቆስጣል የተሻለ መልስ አላት እንዴ? ለምሳሌ ኢየሱስ ይረሳል የሚለው ጴንጤቆስታል ብቻ ነው እንዴ? እንግዲህ መጽሐፍ ቅዱስን መሰረት አድርጋ ነው ቪዲዮ የሰራቸው ኢየሱስ ሬሳለም ያለችው ለምንድ ነው እኔ ከእስራኤል ቤት ለጠፉት በጎች ነው የተላኩት የሚለውን ፖይንት ይዛ ወደ አለም ሂዱ፣ ወንጌልን ስበኩ ከሚለው ጋር ይጋጫል ነው የምትለው። በነገራችን ላይ ዓለም የተባለው ያው የእስራኤል ህዝብ ነው። ምን አለ መሰላችሁ በቋንቋ አጠቃቀም የሆነ አንድ አካባቢ አንድ መንደር አለም ሊባል ይችላል። ያ መንደር የእነዛ ሰዎች እዛ አካባቢ የሚኖሩ ሰዎች ዓለማቸው ነው ለምሳሌ የሆነ ቀበሌ ቀበሌ ውስጥ የሚኖሩ ሰዎች የዓለማቸው ነው። አለም ሲባል የግዴታ ሰባቱንም አህጉር አይደለም አለም ሲባል። ኢየሱስ ክርስቶስ ሰባቱን አህጉር እኮ አያውቀውም እኮ በሰዓቱ ማለት ነው። እሱ እስራኤልን ብቻ ነው እኮ የሚያውቀው እኮ። ኢየሱስ ለዓለም ቢላክ ኖሮ እኮ አጠገቡ ጲላጦስ አልነበረም? እንዲ ለምን ለጲላጦስ አይሰብክም? ጲላጦስ አንደኛ አይሁዳዊ አይደለም፣ እስራኤል ዘር አይደለም። ከሌላ ሀገር የመጣ ቀኝ ገዢ ነው። አይሁዶችን ቀኝ የሚገዛ ነው። ጲላጦስን አልሰበክም እኮ ኢየሱስ ማለት ነው። ምክንያቱም ከእስራኤል ቤት ለጠፉ በጎች ስለመጣ፣ ስለዚህ ዓለም የተባለው እነዛ እስራኤሎቹ ያሉበት አካባቢ የእስራኤሎቹ ዓለም እንጂ አጠቃላይ ሰባቱ አህጉር አይደለም። ስለዚህ ተጋጨ ማለት አይቻልም። ይህ የቃላት አጠቃቀም ነው። ሌላው ደግሞ መጽሐፍ ቅዱስ ይጋጫል ያለችው ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ አንድ አንቀጽ 18 እግዚአብሔርን ያየው ማንም የለም የሚል አለ። ነገር ግን ዘፍጥረት ላይ ያዕቆብ እግዚአብሔርን አየ ተብሏል። ስለዚህ ይጋጫል። ያዕቆብ እግዚአብሔርን አይቶታል፣ አብርሃምም እግዚአብሔርን አይቶታል እያለች ነበረ። አረ ወገናችን፣ እግዚአብሔርን ያዕቆብ እግዚአብሔርን አየ የተባለው መልአክ ነው። ለያዕቆብ የመጣው መልአክ ነው። አብርሃም ቤት የመጡት መልአክ ናቸው። መጽሐፍ ቅዱስን በስነ ስርዓቱ አታነቢም እንዴ? ለምሳሌ አጋርም ራሱ እግዚአብሔርን እንዳየችው ተናግራለች። ያኔ አጋር እግዚአብሔርን ፊት ለፊት አየሁት እያለች ሳይሆን፣ ለምሳሌ እነ አብርሃም እነ ያዕቆብ እና አጋር እግዚአብሔርን አዩ የተባለው እግዚአብሔርን እግዚአብሔር አወቁ ማወቅ ብሎ ማለት የተላከላቸው መልአክ ከእግዚአብሔር እንደሆኑ ስለማወቃቸው ነው። መልአኩ ከእግዚአብሔር ዘንድ መጣ ለማለት የተፈለገ እንጂ ማንም እግዚአብሔርን ያየ የለም። ኢቨን ሙሴ ራሱ እግዚአብሔርን ፊት ለፊት አላየውም። እስኪ መረጃ ላሳያችሁ። ዘፍጥረት ላይ ያዕቆብ እግዚአብሔርን አየ የተባለው መልአክ ነው። ያዕቆብ መልአክ ነው ያየው። ሆሴኤ ላይ ያለ ምዕራፍ ትንቢተ ሆሴዕ ምዕራፍ 12 አንቀጽ 5 ላይ ከመልአኩ ጋር ታግሎ አሸነፈ፣ አልቅሶም ለመነው፣ በቤተልሔም አገኘው፣ በዚያም ከእኛ ጋር ተነጋገረ። ይህንን እንግዲህ በክርስትናው ዓለም የሚያስተምሩ ትንቢተ ሆሴዕ ላይ ያለው ያዕቆብ እግዚአብሔርን አየሁ ያለው የዛ መልስ ነው እንጂ ያዕቆብ ቀጥታ እግዚአብሔርን አየሁ የሚል ነገር የለም። በክርስትና መጀመሪያ እንጂ ተረጋግተሽ መከታተል ለመጠየቅ ነበረብሽ። እንደዚሁም ደግሞ አብርሃም እግዚአብሔርን አላየም። አብርሃም ቤት የመጡት መላእክቶች ናቸው። አብርሃም ቤት የመጡት መላእክቶች እንደሆኑ የሚያሳየ ደግሞ ዕብራውያን ምዕራፍ 13 ነው። አንበብ ትችላለች። ከአንድ ጀምራችሁ መላእክቶች በእንግድነት ይመጣሉ ተብሏል። መላእክት በእንግድነት የመጡት አብርሃም ቤት ነው። ተግባብተናል። ስለዚህ እግዚአብሔርን አየ፣ እግዚአብሔር ተገለጠ ሲባል ኖርማሊ እግዚአብሔር መጣ በአካል ማለት አይደለም። ስለዚህ ሰዎች ያ ነገር ያ መላእክት ከእግዚአብሔር እንደሆነ አወቁ፣ ያ መንፈስ ከእግዚአብሔር እንደሆነ አወቁ ያ እውነት ከእግዚአብሔር እንደሆነ አወቁ ለማለት የተፈለገ እንጂ እግዚአብሔር በአካል መጣ ማለት አለ። ዘፍጥረት ምዕራፍ 16 ላይ አጋር የሚያየኝን አየሁት ብላለች። እግዚአብሔር ያያታል፣ እሷም ደግሞ አየሁት ብላለች። ስለዚህ እግዚአብሔርን በአካል አየችው ማለት ሳይሆን በቃ እግዚአብሔር ከእሷ ጋር እንደሆነ የእሷን በደሏን ችግሯን እግዚአብሔር እንዳየ እንዳየም ሊደግፋትም እንደፈለገ መልአክት እንደላከ ለመናገር ፈልጋ ነው እንደዛ ያለችው። ስለዚህ የመጽሐፍ ቅዱስ ግንዛቤ የላትም። በነገራችን ላይ ልጅቱ የምትሰራቸው ኮንቴንት ከምሰራው ኮንቴንት ራሱ ማምረጥ አልቻለችም። ፍርሃት አለባት። የምትሰራው ቪዲዮ ብዙ ጊዜ ሰዎች ሼር ሲያደርጉልኝ እንትን አለውም የሆነ ታለከልካለች። ፍርሃት ከውስጧ አልወጣ ምክንያቱም ይሄ ሰው ምን ይለኛል የሚል ነገር ከውስጧ ስላልወጣ የምትሰራቸው ቪዲዮዎች በትንፋሽ የታጨቁ ማለክለክ ምናምን ያለባቸው ናቸው እና ስለ መጽሐፍ ቅዱስ ምንም ግንዛቤ የላትም። እንደውም ኢየሱስን እግዚአብሔር ምናምን እየለች የሰራችው ቪዲዮ አለ። መጽሐፍ ቅዱስን በትክክል ብታነቢ አንደኛ፣ ኢየሱስ እግዚአብሔር እንዳልሆን ትረጃለች፣ ሁለተኛ፣ እግዚአብሔር አየው አዩ ወይም እግዚአብሔር ተገለጠ የሚለው ኖርማሊ እግዚአብሔር በአካል መጣ ላለ ማለት እንደተፈለገ ይገባሽ ነበር። ነገር ግን የመጽሐፍ ቅዱስ የማንበብ ችግር ስላለባት ነው አይ ቲንክ ሽር ካደረጋችሁላት መጽሐፍ ቅዱስን ቶፒኩን ጠብቀሽ አውዱን ጠብቀሽ ብታነቢ ነገሮች ይገቡሻል የሚል ምልክት አስተላልፍላት አለሁ። ከፍርኃትሽ ተላቀቂ ያለከለክሽ ሄዱ ስሪ ነው የምለው። እና ይህንን ይመስላል። ያው ኢየሱስ እንግዲህና ሐዋርያቶቹ የረሱት ሰው ስለሆኑ ነው ኢየሱስ ሰው ነው እግዚአብሔር ወልድ ነው የምትለው ኦርቶዶክስ ቤተክርስቲያን ይሄ የቄሶችና የመነኩሴዎች አስተምሮ እና ፍልስፍና ሀሳብ እንጂ ወንጌል ላይ የተገኘ አይደለም። እና ኢየሱስ ያው እግዚአብሔር አይደለም፣ እግዚአብሔር ወልድም አይደለም። እና የራሱ ሰው ስለሆነ ለማለት ያክል